ሰላም ጠናስጥልን እንደምን አረፈዳችሁ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዳውሮ ኮንታና የከንባታ አላባ ጠንባሮ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ጢሞቴዎስ ጽንሰ ስቅለት በዓል ለማክበር ወደ ታላቁ ገዳም ቶጫ ርዕሰ አድባራት ደብረ መድኃኒት መድኃኔዓለም አንድነት ገዳም በሰላም ገብተዋል። ዘገባው ቶጫ ወረዳ ቤተ ክህነት ነው። መጋቢት 27 2017 ዓ ም ከእናንተው ጋር የሚቆየው ዘማሪ ዲያቆን አስናቀ በላይ ነነኝ። ወደ የሚቀጠለው ዜና እንሻገር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዳውሮ የኮንታና የካንባታ አላባ ጠንባሮ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጢሞቴዎስ እንዲሁም የዳውሮ ሀገረ ስብከት ዋና ስራ አስኪያጅ ቆሞስ አባ ክንፈ ገብርኤል እና ተጋባጭ እንግዶች የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጥንተ ስቅለቱን በዓል ንግሥ ለማክበር ወደ ቶጫ ወረዳ ቤተ ክህነት ርዕሰ አድባራት ደብረ መድኃኒት መድኃኔዓለም አንድነት ገዳም በደማቅ አቀባበል በሰላም ገብተዋሉ። የዳውሮ ኮንታና የከንባታ የካንቫታ አላባ ጠንባሮ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጢሞቴዎስ ለ220 ደቀ መዛሙርት የድቁና ለ3 ወራት ባብነት ትምህርት ቤት በስልጠና ያልሰነበቱ ለ19 ዲያቆናት በቅስና ማዕረግ በድምሩ ለ239 አገልጋዮች በቶጫ ወረዳ ቤተ ክህነት ርዕሰ አድባራት ደብረ መድኃኒት መድኃኔዓለም አንድነት ገዳም በመገኘት ስልጣነ ክህነትን ሰጥተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እውነተኛ የወንጌል አዋሪ አግኝታለች ብሎ የሂንድ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቀ ጳጳስ ብፁዕ አቡነ ጳውሎስ ማሪ ጎርጎርዮስ ሲመሰከሩ፣ በበረሃ ሳይቀር በጎቹን የሚጠብቅ መልካም እረኛ አግኝታለች ብለው እንደነበር በዳውሮ ሀገረ ስብከት ስር የሚገኙ ምእመናን እንዳይበተኑ፣ አድባራትን እንዳይዘጉ በሚል ለዳውሮና ለኮንታ እንዲሁም ለካንባታ ሀላባ ጠንባሮ ሀገረ ስብከት አባት የሆኑ ዘንድ ሐምሌ 9 2015 ዓ ም ባንብሮተ ዕድ ከተሾሙበት ቀን ጀምሮ እስከ ዛሬ ድረስ የአባታዊ አደራን እየተወጡ እንደሆነን የሀገረ ስብከቱ እየሰሩ ያለ እንዳለ ሆኖ፣ ብፁዕ አቡነ ጢሞቴዎስ በሚሰማሩበት ሁሉ በአገልግሎት አገልጋዮች እጥረት እንዳይገጥማቸው ቤተክርስቲያኒቷ መንጋውን ጠባቂ እንዳታጣ በማለት የብፁዕነታቸው አላማ ቤተክርስቲያን እንድታስተምራቸው ለሚጠይቁ ሁሉ ይልቁንም ለምታየው ሁሉ እናት ሆና ፈጥና እንድደርስላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በትምህርቷና በስብከቷ፣ በድርሰቷ፣ በሌላውም ስራዋ ሁሉ የተለየች ከመሆኗ ብፁዕነታቸው ልዩ የንግግርና የስብከት እንዲሁም የማስተማር ስጦታ ከእግዚአብሔር የተሰጣቸው ታላቅ አባት ከመሆናቸው አንጻር በጠቅላይ ቤተ ክህነት በቅዱስ ሲኖዶስ በተሰጣቸው ኃላፊነት በፓትርያርኪያችን ከብፁዕ ወቅዱስ አቡነ ማቲያስ ጋር በመሆ ናቸው ከተመደቡባቸው አህጉረ ስብከት አልፎ ተርፎ ወደ ሌላው አህጉረ ስብከት ወደ አውሮፓ ሀገራት በመጓዛቸው የሐዋርያዊ አገልግሎታቸውን ይፈጽማሉ።

ተመራ አስተምራ አሰልጥና ልጆቿን ለራሷ ቤተክርስቲያን ያደረገችበት እውቀቷን ለልጆቿ ያካፈለችበት ሕብረተሰቡን ሕዝቡን እንዴት መጠበቅ እንዳለባቸው፣ እንዴት መያዝ እንዳለባቸው የታመመውን እንዴት መጠየቅ ማሳመም እንዳለባቸው፣ ያዘነውን እንዴት ማጽናናት እንዳለባቸው፣ የተጣላውን እንዴት ማሳረግ እንዳለባቸው፣ የተራበውን እንዴት ማብላት እንዳለባቸው፣ የተራቆተውን እንዴት ማለስ እንዳለባቸው፣ የተጠማውን እንዴት ማጠጣት እንዳለባቸው፣ እነዚህም ሁሉ ነው ልች ቤተክርስቲያን ለሶስት ወራት ያህል ስታሰለጥናቸው የቆየችው ምክንያቱም መማር ጥሩ ነው እና የበለጠ መማር ጥሩ የሚሆነው ደግሞ በስራ ሲተረጎም ነው እና ለዚህ ሰዓት፣ ለዚህ ጊዜ፣ ለዚህ ማዕረግ የበቃችው ልጆቻችን እንኳን ደስ አላቸው ዛሬ

ስትመግባችሁ በነፍስም በስጋ ስትመግባችሁ ቆይታለች። በስጋ በኩል የተመገባችሁ በድሮነት ሊኖር ይችላል፣ ሊያንሳችሁ ይችላል፣ ሊጠማችሁ ይችላል፣ ልትራቡት ትችላላችሁ። የተመደበላችሁ በጀት በቂ የሆነ አይደለምና የእምነት ጉዳይ ስለሆነ የክርስትና ጉዳይ ስለሆነ ነው እንጂ የተመደበላችሁ በቂ በጀት አይደለም። ነገር ግን በቂ በጀት ቤተክርስቲያን እውቀቷን መድባ እውቀቷን ሰንቃ ትምህርቷን ሰንቃ ምንም የማይጎልላችሁ እውቀት ስላለመከተላችሁ ቤተክርስቲያን ባለ ብዙ ሀብት ስለሆነች እኛ ከመገብናችሁ ቤተክርስቲያን የመገበቻችሁ እኛ ከበጀትንላችሁ በጀት ይልቅ ቤተክርስቲያን በእውቀቷ በጥበቧ የበጀተችላችሁ በጀት ይበልጣል ብዬ አምናለው። ምክንያቱም ብፁዕ አቡነ ጢሞቴዎስ በቅዱስ ሲኖዶስ አማካይነት ከተመረጡ ከልቃነ ጳጳሳት ጋር በመሆናቸው ወደ አውሮፓ ሀገር የግሪክ ኦርቶዶክስ ተዋሕዶ ቤተክርስቲያን ያጣቸው ሰላም ለማድረግና አንድነትን ለመፍጠር ወደ ቀደመ ግብሯ ለመመለስ የመለያየትን ችግር ለዘላቅነት በሰላማዊ መንገድ ወደ አንድነት ከመለሱ በኋላ በየብስም በባህር እንዲሁም በምድር በመጓዝ ደከመን ሰለቸን ሳይሉ ከአውሮፓ ሀገር እንደተመለሱ ወደ ሀገረ ስብከታቸው በመቅናት በሀገረ ቸው ቀደምትና ታሪካዊ የመድኃኔዓለም ታቦት ካለባቸው አብያተ ክርስቲያናት ቀዳማዊ ወደ ሆነው ቶጫ ርዕሰ አድባራት መድኃኒት መድኃኔዓለም አንድነት ገዳም ተገኝተው ላለፉት ለሶስት ወራት ከሁለቱም አይጉረስ ዳውሮና ከኮንታ ስልጠና ሲከታተሉ ሲሰለጥኑ የነበሩትን መርቋቸዋል። የሁሉ ነገር ማሰሪያ ነው። ሰላም የሁሉ ነገር ማሰሪያ ነው። በሰላም ለማምለክ ሰላማዊ ሀገር ያስፈልገናል። እግዚአብሔርን ለማመስገንም ቅዳሴ፣ ለመቀደስም ለማስቀደስም፣ ለመዘመርም፣ ለመስበክም ሰላማዊ ሀገር ያስፈልገናል። ሀገሪቷ ሰላማዊ ትሆን አንና ማታ ደፋ ቀና የምትሉት የዚህ የወረዳው የመንግስት አካላት ከዚህ ቱ መጥቼ አይቻለሁና ስለተደረገልኝ ነገር ትናንትና፣ ስለተደረገልኝ ነገር ዛሬ ስለተደረገልኝ ነገር ከልብ አመሰግናለሁ። ቤተክርስቲያንቷ ደብሮ ቦታ ስትልከኝ ከመንግስት አካላትን ስለ ልማት፣ ስለ ሰላም፣ ስለ አንድነት፣ ስለ ፍቅር ተቀራርበን እንድንሰራ ነው እንጂ ቤተ ክርስቲያኔን ቤተ ክርስቲያኔን ብቻ እንድለል ለምን? ሀገር እስካለ ሀገር ሰላም እስከሆነ ድረስ ሁሉ ሰላም ነው እና እናንተ ይህን በመገንዘባችሁ በመካከላችን ተገኝታችሁ ስለተደረገኝ ሚንችሎት ስጦታ ከልብ አመሰግናለሁ። መልማት ያለበት አካባቢ ልማት መኖር ያለበት አካባቢ መሆኑ ማውቃለሁ። እና ሰላማዊ አካባቢ ለልማት ምቹ ነው። ፍቅር ያለበት አካባቢ ለልማት ምቹ ነው። አንድነት ያለበት አካባቢ ለልማት ምቹ ነው እና የመንግስት አካላት በምታደርጉት ነገር ሁሉ ሰላምና ልማትን በተመለከተ ከጎናችሁ የማነስ ሰለት ምክንያት የለውም። ምክንያቱም ሰላም ለሁላችን ወሳኝ ነው። ልማት ካለ ልጆቻችሁ ልጆቻችን ወደ ሌላ ሀገር አያዘነብሉም። ለስደት አይዳረጉም። ለመከራ አይዳረጉም። ያ አለመሙላቱ ወጣቶቻችንን ልጆቻችንን፣ የኑሮ ውድነቱ ተምሮ ስራ ማጣቱ፣ እነዚህ ነገሮች ሁሉ ለስደት እየደረጓቸው ስለሆነ ስንሰራ ስናለማ ከሌላ አካባቢ ሰው እናመጣለን እንጂ ከራሳችን ሰዎች ለስደት እንዳርጋቸው። ይህን ማድረግ የምንችለው ደግሞ ሰላም እና ፍቅር ስለሆነ አብረን ተጠራርበን ስንሰራ ነውና፣ እግዚአብሔር ሰላማችንን እሱ ያጽናለን። ሌላው በዚህ በሀገረ ስብከታችን ሥር ያሉ እነዚህን አሰልጥነው ለዚህ ደረጃ ያደረሱ መምህራንን ከልብ ላመሰግናቸው እወዳለሁ። ምክንያቱም የዝን ፕሮጀክቱን ሙሉን ወጪ ለመሸፈን የበኩላቸውን ግዴታ ለተወጡ ለቄሲስ መምህር ወንድ ወሰን ክፍለ ብፁዕነታቸው ምስጋናን አቅርበዋል። በምረቃ መርሐ ግብሩም ለሁሉም ተመራቂዎች የምስክር ወረቀትና እንዲሁም የነጠላና ቅስናን ለተቀበሉ የመስቀል ስጦታ ተበርክቶ ከአንደኛ እስከ ሶስተኛ ለወጣ ሽልማት ተበርክቷል። የቶጫ ወረዳ ዋና አስተዳዳሪ አቶ ታምራት ታደሰ ብፁዕነታቸውን እንኳን ደህና መጡ መልእክት ማስተላለፍ ከወረዳው መንግስት ባለድርሻ አካላት ጋር በመሆናቸው ለብፁዕ አቡነ ጢሞቴዎስ የተለያዩ ስጦታዎችን አበርክተዋል። በታሪክ አጋጣሚ ይህን ታላቅ ክብር ስላገኘን እና ብፁዕነታቸውን በኛ ወረዳ ላይ እዚህ ስላደረጉ አባታችንን ከዚህ በኋላ የተኛው

የሆነው የሀገረ ስብከታችን ስራ አስኪያጅ ቆሞስ አባ ገብረ ክንዝጋቤርም እንዲውስተታግርባል በጣም እናመሰግናለን። ከማሪ ማንሳ ዲያቆን ምትኩ አይሳ ኩሬ፣ ከዝ ከቶጫ ዲያቆን አንዷለም መኮንን ገንጓዞ በመጨረሻም ብፁዕ አባታችን በታቦቱ ፊት ለምዕመናን ቃለ ምዕዳንና ጸሎተ ቡራኬ ሰጥቷቸዋል። ብፁዕ አባታችን ከወረዳው መንግስት ስራ ኃላፊዎች ከባለ ድርሻ አካላት ጋር ስለ ቤተ ክርስቲያን ጉዳዮች ዙሪያ በሰፊው ተወያይተዋል። በቶጫ ወረዳ ቤተ ክህነት ደብረ ጸሐይ በአታ ለማርያም ቤተ ክርስቲያን ዘመናዊ አዲስ ለምሰራው ሕንፃ ቤተ ክርስቲያንን ለመገንባት መሰረተ ድንጋይ በብፁዕ አቡነ ጢሞቴዎስ በመጋቢት 27/2017 ዓ ም ተጥሏል። የቶጫ ቅድስት ማርያም አጠቃላይ ሁለተኛ ደረጃ ትምህርት ቤት ጎበኝተው ትምህርት ቤቱ ባለፈው አመት የስምንተኛ ክፍል መመዘኛ ፈተና ላይ በክልል ሶስተኛ፣ በዞኑ ሁለተኛ፣ በወረዳ አንደኛ ውጤት ያስመዘገበ ትምህርት ቤት በመሆኑ ለመጀመሪያም አመት የዘጠነኛ ክፍል ተማሪዎችን ተቀብሎ በማስተማር ላይ እንደሚገኝ በቀጣይ የራሱ ትምህርት ቤት የሚገነባበት ሁኔታ እንደሚመቻች አሳስበዋል። ነው የእለቱ ዜና ይህን ይመስላል። ከናንተ ጋር የቆየው ዘማሪ ዲያቆን አስናቀ ነበርኩኝ። ጠናስልን ቸርሰን ብቱ